ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 21 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአማራ ክልል የተለያዩ ከተሞች የብልጽግናው አገዛዝ የግዳይ ሰልፍ መጥራቱ ተሰምተዋል። አገዛዙ ያወጀው ዘመቻ ማዕበል በፋኖ ኃይሎች እየተቀለበሰ መሆኑን አመራሮቹ ገልጸዋል። ዝርዝር የጦር ግንባር መረጃዎችን ይዘናል።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 በአማራ ክልል የተለያዩ ከተሞች የብልጽግናው አገዛዝ የግዳይ ሰልፍ መጥራቱ ተሰማ። የአብይ አህመድ መንግስት በአማራ ህዝብ ላይ ጅምላ ጨራሽ ጦርነት ካወጀበት ጊዜ ጀምሮ መጠነ ሰፊ ጥቃቶችንና ግድያዎችን በህፃናት፣ በሴቶች በአረጋውያን ላይ ጭምር አድርሷል። ለዘመናት የተገነቡ መሰረተ ልማቶችን አውድሟል። የክልሉን ኢኮኖሚ ወደኋላ መልሷል። ነገር ግን ይህን ጨፍጫፊነትና ገዳይነት አደባብሶ ለማለፍና በግፍ አልገዛም ያለውን የአማራ ህዝብ ድምፅ ለማፈን የተለያዩ መንገዶችን እየተጠቀመ ነው። ከዚህም መካከል በክልሉ የድጋፍ ሰልፎችን በማዘጋጀት ህዝቡ ከኔ ጋር ነው የሚል ፕሮፓጋንዳ መንዛቱ ተጠቃሽ ነው። ከባህር ዳር እስከ ጎንደር፣ ከወልዲያ እስከ ደሴ ላለፉት ሁለት ዓመታት መሰል ሰልፎችን ቢያሰናዳም በአንዱም ስኬታማ አል አልሆነም። በአንጻሩ ለአማራ ህልውና እየታገለ ያለው የፋኖ ኃይል ይበልጥ እየተደራጀ ቀጥሏል። ታዲያ በነገ ሁለት ሰኔ 22 2017 ዓ.ም በሰሜን ሸዋ ዞን መቀመጫ ደብረ ብርሃን ከተማ የድጋፍ ሰልፍ ለማስወጣት የብልጽግና ሰዎች ተዘጋጅተዋል። ሰላም ስለመጣልን ደስ ብሎናል በሚል የድጋፍ ሰልፍ እንዲወጡ የታዘዙት ደግሞ የሴፍትኔት ተጠቃሚዎች ናቸው። ይህን የሚያስተባብሩትም ከከተማ አስተዳደሩ አመራሮች መመሪያ የተቀበሉና ከሴፍቲኔት ተጠቃሚዎች ውስጥ የተሻለ ንቃት አላቸው የተባሉት ተመርጠው ነው። እንዲሁም በተለያየ መንገድ የተደራጁ ካድሬዎችም የሰልፉ መሪዎች ናቸው ብለዋል ምንጮች። አገዛዙ ያወጀው ዘመቻ ማዕበል በፋኖ ኃይሎች እየተቀለበሰ መሆኑን አመራሮቹ ገለጹ። የአብይ አህመድ አገዛዝ በመላው አማራ ክልል በፋኖ ኃይሎች ላይ ዘመቻ ማዕበል በሚል መጠነ ሰፊ ማጥቃት መክፈቱን የፋኖ አመራሮች ገልጸዋል። ይህ ዘመቻ ማዕበልም ፋኖ እየሰጠ ባለው ከባድ ምላሽ ታጅቦ እንደቀጠለ ነው። አገዛዙ እንደለመደው ከመስከረም ወር በፊት ፋኖን አጠፋለ የሚል ዕቅድ ይዞ እየተንቀሳቀሰ ሲሆን በጎጃም በወሎ፣ በጎንደርና በሸዋ አዳዲስ የሰለጠኑ ምልምል ወታደሮችን ጭምር እያሳ እየተከሰተፈ ነው። መከላከያ አለኝ ያለውን አቅም ሁሉ ተጠቅሞ የገባበት ውጊያ መሆኑም ታውቋል። በጎጃም አራቱም አቅጣጫ ከፍተኛ ቁጥር ያለው ጦር ገብቷል። በሸዋ ጎጃምና ጎንደርም በተመሳሳይ እንዲሁ። ሆኖም ይህ ዘመቻ ማዕበል በሚል አገዛዙ የጀመረው ውጊያ መቀልበሱን የፋኖ አመራሮች እየገለጹ ነው። በጎጃም ቀጠና ሞጣ ከተማ ትናንት ከሌሊቱ 10 ሰዓት እስከ ረፋዱ 4 ሰዓት ከከተማው ከመሃል አደባባይ አየር ማረፊያና ላይማርያም አካባቢ መብረቁ ብርጌድ በሰራ ኦፕሬሽን በአገዛዙ ላይ ከባድ ኪሳራ ማድረስና ኃይሉን ማዛባት ተችሏል ሲል ፋኖ አስረስማረ ገልጿል። ከዳንግላና ከአዲስ ቅዳም አቅጣጫ ወደ ፋግታ የወጣው የአገዛዙ ኃይል ላይ በተከፈተበት ከባድ የመልሶ ማጥቃት ኦፕሬሽን ፋግታ ከተማን በፋኖ ቁጥጥር ስር ማድረግ መቻሉንም ጠቅሷል። ከወይን ውሃ ወደ ደጋ ዳሞት ደነቄ የመጣው የብልጽግና ኃይል በደጋ ዳሞት ብርጌድ ፋኖች ተመቷል። በአዴት በብር አዳማ ወደ ዋሸራ ከባህር ዳር በብር አዳማ ወደ ዋሸራ የመጣው ኃይልም እንዲሁ ከጧቱ 12 ሰዓት ጀምሮ ከፋኖ ጋር እየተዋጋ ነው። ከባህር ዳር በአዴት ወደ ዘማና በአስተሬው የተጓዘው የአብይ አህመድ ሰራዊት አስተሬው አሸመን ጉደር ሜዳ ቆንተር ላይ ከንጋቱ 11 ሰዓት ጀምሮ ውጊያ ተከፍቶበታል። በዚህ ቀጠና ከጎንደር ተነስቶ በልዩ ግዳጅ የተላከው ሰባ አራተኛ ክፍለ ጦር በርካታ ወታደሩ ሙትና ቆስለኛ ሆኖበታል። ከሞጣ በአራጢ በኩል ወደ ድጓ ሊንቀሳቀስ የነበረው ኃይልም አራጢ ላይ የገጠመውን ከባድ መከላከል መቋቋም ስላልቻለ ወደ ኋላ አፈግፍጓል ብሏል። ፋኖ አስረስ ከፍኖ በሰላም ሰላም በገነት አቦ ወደ ቋሪት የተንቀሳቀሰው የብልጽግና ሰራዊት የገረመው ወንዳወክን ብርጌድ ከበባ በመስጋት ቋሪትን ለቆ ወደ ፈረስ ቤት ሸሽተዋል። በዚህም ወይበኝ ላይ ደጋዳሞት ብርጌድ በከፈቱበት ደፈጣ የቷ በዚህም ወይበኝ ላይ ደጋዳሞት ብርጌድ በከፈቱበት ደፈጣ የተዋከበ ሲሆን የፋኖ ኃይል በመልሶ ማጥቃት ቋሪትን ሙሉ በሙሉ ተቆጣጥሮ ይገኛል። በዚህም ወይበኝ ላይ ደጋዳሞት ብርጌድ በከፈቱበት ደፈጣ እየተዋከበ ሲሆን የፋኖ ኃይል በመልሶ ማጥቃት ቋሪትን ሙሉ በሙሉ ተቆጣጥሮ ይገኛል። ይሁን እንጂ በመከላከልና በመልሶ ማጥቃት በተሰራ አስደናቂ ጀብዱ ያገዛዙን እቅድ በማክሸፍ ላይ የሚገኘው ሰራዊታችን በሁሉም ቀጠና ካለው የፋኖ ሰራዊት ጋር በመተባበር የአብይ አህመድን አገዛዝ ማንኮታኮቱን ይቀጥላል ሲል ፋኖ አስረስ ገልጿል። አፋብሃ ጎንደር ቀጠና ቃል አቀባይ ፋኖ ዮሐንስ ንጉሱ በበኩሉ ዘመቻ ማዕበል እየተቀለበሰ ነው ሲል ገልጿል። በዚህ ውጊያ አገዛዙ ከፍተኛ ቁጥር ያለው ኃይል አሰልፎ ለማጥቃት ቢሞክርም አልተሳካለትም ብሏል። ቀም ቀድሞ መረጃ ስላለን አስፈላጊውን ማጥቃት እያደረግን ነው ሲል ለአንከር ሚዲያ ገልጸዋል። እውነት ለመናገር ከቀናት በፊት ነው የጀመረው እንቅስቃሴው። ከቀናት በፊት በተለይም ባለፉት ሳምንታት በተከታታይ በቋራ ልዩ ልዩ ቦታዎች ላይ ከዘጠኝ ቀን በላይ ሰራዊታችን እየተዋጋ የቀለበሰው የማጥቃት እንቅስቃሴ ዘመቻ አካል ነበረ። ይሄኛው ደግሞ በቅርብ ጊዜ ደግሞ በተለይ ደግሞ በዛሬው ዕለት ጠዋት ላይ ማለት ነው በደቡብ የጎንደር ክፍል ከስቴ እስከ ፎገራ ድረስ በተዘረጋ ቦታ ላይ እኛ ሰፊ ኦዶጊያዎች እያደረግን ያለ ነው። በይህን ኦዶጊያ እያደረገ ያለ የሜጀር ጀነራል ውባንተ አባተ አንደኛ ኮር ነው ማለት ነው። በዚህም ድል እየተመዘገበ ያለ ሲሆን የጠላትን እንቅስቃሴ መግታት የተቻለበት ነው። ይህ ጠላት ከአንድ ቦታ ወደ አንድ ቦታ ኃይል አቀናንሶ ነው ማዕበል ፈጥራ ደብሎ ያሰበ እንጂ ብቻውን በየቀጠናው በመዋጋት ማዕበል መፍጠር እንደማይችል ስላወቀ ከአንድ ቦታ ወደ አንድ ቦታ እያቀናነሰ ማዋጋትና መዋጋትን አቅዶ ነው ማለት ነው። ከዚህ ውጭ ግን ዘመቻ ማዕበል ይበል ዘመቻ አስራ አምስት ቀን ዘመቻ ሀያ ቀን ዘመቻ ሰላሳ ብዙ አይነት ዘመቻዎች ሞክሮ የቀለበስንበት ያለንበት ሁኔታ ያለው ለራሱ ካድሬዎች ማጥቃት ሊኖር ይችላል። ክረምቱን ትጋር ተያይዞ ፋኖ ያጠቃኛሉ ስላሰበ ማጥቃት ጀምር ያለው ለማለት ነው። የመጀመረ ሁለተኛው በከተሞች ሰልፍ ማድረግ ስለፈለገ በገጠራማ ቦታ ላይ እንዲሁም በወረዳማ ቦታዎች ላይ የወረዳ ዋና ከተማዎችን ጨምር ቦታዎች ላይ ውጊያ በማድረግ የፋኖ ኃይል ወደ ዋና እና ወሳኝ የሚባለው በራሱ ቅድ እንዳይዋጋ እና እንዳያጠቃው ቀድሞ የመከላከል አላማ ያነገበ እንጂ የማጥቃት ውጤት እንደማያገኝበት ያውቀዋል። ሆኖም ግን የመከላከል አካል የሆነ ማጥቃት ነው እያደረገ ያለው ማለት ነው። ቀድሞ የመከላከል እቅድ ያለው ማለት ነው። እና ይህም ሊያደርግ እንደሚችል መረጃው ስለነበረን አስፈላጊውን ዝግጅታችን በዋና ታርጌታችን ላይ የምናደርግበትን ቁመና ትኩረት አድርገን ውጊያዎችን እያደረግን የምንገኘው በጠላት ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ እንዲደርስበትን ማድረግ ችለናል ማለት ነው። በእኛ ቀጠና ምን አይነት ውጤት አላገኙም። በብዙ ቦታዎች ላይ እየተመቱ ነው ያሉት። ዛሬ ከእንግዲህ ዘመቻውን ከጀምሮ አስራ ሁለት ሰዓት ተቆጥሯል። ተጨማሪ ዘመቻው ማለት ነው። መደበኛ ወደ ውጊያ እቅዶቻቸው እንደተጠበቁ ሆነው፣ ይሄ አሁን ያሉትን ዘመቻ በተመለከተ ግን መከላከል አካል የሆነ አቅጣጫ የማስቀየር እቅድ እንጂ እየተሟላ ማጥቃት አይደለም። እስከ መስከረምም እስከ ሰኔ ሰላሳም እስከ ሐምሌ ሰላሳም ቢያቅዱም የሚሳካ ጉዳይ አይደለም። የፋኖ ጉዳይም በወታደራዊ ጉዳይ ብልጽግና የሚቋጨው ቀላል ጉዳይ አይደለም መንገድ የሚቋጭ ቀላል ጉዳይ ባለመሆኑ ወታደራዊ መፍትሄዎች ላለፉት ሁለት ዓመታት ፍሬ አላፈሩም። አሁን ደግሞ ያለበትን ስጋት ለመቀልበስ ነው፣ ልጠቃ እችላለሁ የሚል ግምገማ ነው ያለው አኑ ወደ ሰሟን ለማጥቃት ሊሸጋገር ይችላል ከሚል ስጋት ነው ቀድሞ ማጥቃትን መጀመር እንዳለበት ይህ ማጥቃት ደግሞ በእቅድ እና በሰከነ እቅድ ውጊያ እንዳይጀምርብኝ ማጥቃት እንዳይጀምርብኝ ብሎ አስቦ ነው። ሆኖም ግን የሚሆነውን ወደፊት ወታደራዊ ሚስጥሮችን በተቻለኝ እንዳለመናገር ጥንቃቄ አድርጌ ወደፊት የሚሆነውን ህዝባችን በእርግጠኝነት በድል ውጤት መጠበቅ ይችላል ብዬ ነው ማስበው። የምናምነውም በእርግጠኝነት አዳዲስ ትልልቅ ድሎችን የመጎናጸፍ የሚያስችል ወታደራዊ ቁመና ላይ ስለሆን እንደምናመጣ ነው። የጠላት እቅድ የመረበሽ ነው። ይህ ደግሞ እጅግ በጣም ተራ እቅድ ነው። ስለዚህ የሚቀለበስ ነው። የሰው ኃይል ማጥለቅለቅ የሚባለው ወታደራዊ አደረጃጀቱን የአገዛዙ ኮር የሚለው ኮር ስለተባለ ግዙፍ አድርጎ ማሰብ የለም። የመጀመሪያው አደረጃጀትና አሁን ስራ ላይ ያለው የጠላት ሰራዊት አደረጃ ጀት የሚያሳየን መረጃ በዚህ ልክ ስለሆነ እጅግ የመዋጋት አቅም የሌላቸው ሙያዊ አቅም ያልተካኑ ሙያዊ ስነ ምግባር ያልተካኑ ልምድ የሌላቸው በፖለቲካ አላማም የሚዋጉለት አላማ የሌላቸውን እያሰለፈ ነው። በጣም የምናዝነው ህወሃት የአፋር ታጣቂዎችን በትግራይ ክልል ውስጥ ማሰልጠን መጀመሩ ተዘገበ። ህወሃት የትጥቅ ትግል ለመጀመር በቅርቡ ወደ ትግራይ ክልል ለገቡ የአፋር ታጣቂዎች በክልል ውስጥ ወታደራዊ ስልጠና መስጠት መጀመሩን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ወደ ትግራይ ክልል ተጉዘው በህዋት ወታደራዊ አመራሮች ወታደራዊ ስልጠና የጀመሩት የአፋር ታጣቂዎች ስልጠና የጀመሩት ምስራቃዊ ዞን ተብሎ በሚጠራው የትግራይ ክልል መሆኑን ምንጮች አክለው ገልጸዋል። ምስራቃዊ ዞን ተብሎ የሚጠራው የትግራይ ክልል አካባቢ ትግራይን ከአፋር ክልል ጋር የሚያዋስን ሲሆን በህዋት ስልጠና የሚሰጣቸው የአፋር ታጣቂዎች በቦታው ወታደራዊ ሰፈር ማቋቋማቸውም ተገልጸዋል። ከዚሁ ጋር ተያይዞ ከስልጣን ተነስተው በአወል አርባ የተተኩትና መቀመጫቸው በመቀሌ አድርገው የነበሩት የቀድሞ የአፋር ክልል ርዕሰ መስተዳደር ሀጅ ስዩም በትግራይ ክልል የትጥቅ ትግል እንቅስቃሴ ከጀመሩት የአፋር ታጣቂዎች ጋር ግንኙነት ሳይኖራቸው እንደማይቀር መረጃዎች ያመላክታሉ። ምንጮች አክለውም ከዚህ ቀደም የሀጅ ስዩም ጎሳዎች ከወቅቱ የአፋር ክልል ርዕሰ መስተዳደር አወል አርባ ጎሳዎች ጋር ግጭት ውስጥ ገብተው እንደነበር በማስታወስ በትግራይ ክልል በህወሃት ወታደራዊ ስልጠና እየተሰጣቸው የሚገኙት የአፋር ታጣቂዎች ከሀጅ ስዩም ጋር ግንኙነት ሳይኖራቸው አይቀርም መባሉ ከዚህ በፊት በአፋር ክልል ተነስቶ የነበረው አይነት የጎሳ ግጭት መልሶ ሊቀሰቀስ ይችላል የሚል ስጋት እንዳላቸው ጠቁመዋል። ይህ በእንዲህ እንዳለ ሐጂ ኢብራሂም ኦስማን የሚመሩት የአፋር ታጣቂ ቡድን በቅርቡ በኤርትራ የትጥቅ ትግል መጀመሩን የሚጠቁሙ መረጃዎች እየወጡ ይገኛሉ። ቡድኑ በትግራይ ክልል ወታደራዊ ስልጠና ከጀመረ ሌላኛው የአፋር ታጣቂ ኃይል ጋር ግንኙነት ይኑረው አይኑረው ግን የታወቀ ነገር የለም። በሌላ በኩል በአቶ ጌታቸው ረዳ ይደገፋል የሚባለው እና ና በብርጋዴር ጄኔራል ገብረ እግዚአብሔር በየነ የሚመራው ከህወሃት የወጡ ወታደራዊ መሪዎችና ታጣቂዎች ያቋቋሙት የትግራይ ታጣቂ ቡድን በቅርቡ በአፋር ክልል መጋሌ ቀጠና ወታደራዊ ስልጠና ጀምረዋል። ይህንን ተከትሎ ህወሃት በትግራይ ክልል ምስራቃዊ ዞን የአፋር ታጣቂዎችን ማሰልጠን የጀመረው በአፋር ክልል የትጥቅ ትግል ለጀመረው የእነ ገብረ እግዚአብሔር በየነ የትግራይ ታጣቂ ቡድን አጸፋዊ ምላሽ ለመስጠት እንደሆነ የመረጃ ምንጮች አያይዘው ተናግረዋል። ዘገባው የዞብል ፖስት ነው። ባለሀብቶች ገንዘባቸውን ከሌሎች ባንኮች ወደ ስንቄ ባንክ እንዲያዛውሩ ማስጠንቀቂያ እየደረሳቸው ነው። ከቅርብ ዓመታት ወዲህ በኦሮሚያ ክልል የሚገኙ በርካታ የመንግስት መስሪያ ቤቶች ለመንግስት ስራ የስንቄ ባንክን ብቻ መጠቀም እንደጀመሩ በስፋት ሲዘገብ ቆይተዋል። አሁን ደግሞ መሰረት ሚዲያ በክልሉ ካሉ በርካታ ምንጮቼ አሰባሰብኩት ያለው መረጃ እንደሚጠቁመው ወቅቱ የበጀት መዝጊያ ከመቃረቡ ጋር ተያይዞ በኦሮሚያ ክልል የሚገኙ የንግድ ተቋማትና ባለሀብቶች አንድ አሳሳቢ ክስተት አጋጥሟቸዋል። ይህ መረጃ እንደሚጠቁመው እያንዳንዱ ከዝቅተኛ እስከ ከፍተኛ ደረጃ ያለ ባለሀብት ሌሎች ባንኮች ላይ ያስቀመጠውን ተቀማጭ እያወጣ ወደ ስንቅ የባንክ እንዲያስገባ ግዳጅና ቅድ ተጥሎበታል። የባንክ ስራ እጅግ ፈታኝ ሆኖብናል። አመቱ ሙሉ ለፍተንና ደንበኛውን ተንከባክበን ቆየነውን ተቀማጭ በገፍ እየወጣብን ይገኛል፣ በማለት እየተናገሩት አንድ በአዳማ የሚገኝ ባንክ ውስጥ የሚሰሩ ሰራተኛ ናቸው። የተባለውን አድርገው የማይገኝ ነጋዴ ባለሀብትና ኢንቨስተር የተሰጠውን የስራ ፍቃድ እስከ መነጠቅ የሚደርስ እርምጃ እንደሚወሰድበት ስለተነገረው የተባለውን እያረገ ነው የሚሉት ደግሞ አንድ አነስተኛ ፋብሪካ ሞጆ ላይ ያላቸው ባለሀብት ናቸው። እነዚህ በሌሎች ባንኮች ውስጥ የሚሰሩ ሰራተኞች በአመቱ መጨረሻ አፈጻጸምን መሰረት ያደረገ የቦነስ ክፍያና የተለያዩ ጥቅማጥቅሞችን ማሰብ አሁን ቅዠት ሆኗል ይላሉ። ህጋዊ ግዴታቸውን አሟልተውና ለክልሉ መንግስት ከፍተኛ የስራም ሆነ የገቢ ግብር እየከፈሉ የሚሰሩ ባንኮች የክልሉ ፖለቲካ ወደ ቢዝነስ ዘው ብለው በመግባቱ ሊሰሩ እየቻሉ አይደለም ብለው የተናገሩ አንድ የባንክ ባለሙያ፣ በአጠቃላይ በክልሉ በነፃነት የሚሰሩት ስንቄ ባንክና ንግድ ባንክ ብቻ ናቸው ብለዋል። በዚህ ጉዳይ የብሔራዊ ባንክ ባንክ ደንበኞችና ህጎች በተደጋጋሚ ቢጣሱም ሀይ ባያጣ ጉዳይ መሆኑን ባለሙያው አስረድተዋል። ከአንድ አመት ወዲህ በኦሮሚያ ክልል ለኮሪደር ልማት የሚሰበሰቡ መዋጮዎች፣ ቅጣቶች፣ የግብር ክፍያዎች፣ የትምህርት ቤት ክፍያ፣ የሰራተኛ ደሞዝ እና ሌሎች ክፍያዎች በሙሉ በስንቄ ባንክ ነው የሚሰበሰቡት። ይህም ሌሎች ባንኮች በክልሉ የደከመ የስራ አፈጻጸም እንዲያስመዘግቡ ምክንያት እየሆነ እንደሆነ ታውቋል። ከዚህ በተጨማሪ የስንቄ ባንክ ቅርንጫፍ በየቦታው አለመገኘቱ ተጠቃሚውን በከፍተኛ ሁኔታ እያጉላላው ነው። እነ ሽመልስ አብዲሳ ይህን የሚያደርጉት በገንዘብ ጡንቻቸውን ለማፈርጠምና ፖለቲካዊ አላማቸውን ለማሳካት ነው። ኮንጎና ሩዋንዳ ለረጅም ጊዜ ሲጠበቅ የነበረውን የሰላም ስምምነት ተፈራረሙ። ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ ለአስርተ ዓመታት የዘለቀውን አስከፊ ግጭት ለማስቆም የሚያስችል የሰላም ስምምነት በዋሽንግተን ተፈራርመዋል በአሜሪካው ፕሬዚዳንት ዶናልድ ትራምፕ አማካኝነት የተፈረመው ይህ የሰላም ስምምነት አሜሪካ ከኮንጎ ብርቅዬ ማዕድናት ተጠቃሚ እንድትሆን ሊያደርጋት እንደሚችል ተገልጿል። በሁለቱ ጎረቤት ሀገራት የተደረሰው የሰላም ስምምነት በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ የሚዋጉ ታጣቂ ቡድኖች ውጊያ ማቆም፣ ትጥቅ መፍታትና ተዋጊዎችን ተዋጊዎችን ወደ መደበኛ ህይወት መመለስን ያለመ ነው። ስምምነቱን በተመለከተ ዝርዝር መረጃዎች አልወጡም። በቀጠናው አሸማጋይነት የተጀመሩ የሰላም ስምምነቶች ከዚህ ቀደም ቢከሽፉም የአሜሪካና የኮንጎ መሪዎች ስምምነቱን በአሁኑ ትልቅ ድል ሲሉ አሞካሽተውታል። ስምምነቱ የተፈረመው በአገሪቱ የውጭ ጉዳይ ሚኒስትሮች አማካኝነት በአሜሪካ የውጭ ጉዳይ ሚኒስትር ቢሮ ነው። ትራምፕ ከዚህ በኋላ በስምምነቱ ላይ ፊርማቸውን ባኖሩበት ወቅት ትልቅ ስኬት ነው ብለዋል። የኮንጎ ፕሬዚዳንት ጽህፈት ቤትም ለፕሬዚዳንት ፌሊክስ ሲሸኪዲ በ30 ዓመት ከታዩት የበለጠ ሌላ ዲፕሎማሲያዊ ስኬት ሲል የሰላም ስምምነቱ ከፈረመው በፊት መግለጫ አውጥተዋል። ምንም እንኳን ቀኑ ባይገለጽም የኮንጎ ፕሬዚዳንት ፌሊክስ ሲሸኪዲና የሩዋንዳው ፕሬዚዳንት ፖሊካጋሚ ወደ ዋሽንግተን አቅንተው ከትራምፕ ጋር እንደሚገናኙ ተናግረዋል። በሁለቱ ሀገራት መካከል ያለው ውጥረት በተባባሰበት ወቅት ኳታር ይህንን ለማርገብ ከጥቂት ወራት በፊት የሽምግልና ጥረት መጀመሯን ስለ ድርድሩ የሚያውቁ ዲፕሎማት ተናግረዋል።